ማሰብ የሁሉ ኦዲየንስ እያለቀሰ ደግሞ ጥሩ አይደለም፣ እና ወደ ራሳችሁ ወደ ልባችሁ ተመለሱ። በቃ የምለው ይህን ነው፣ አመሰግናለሁ። ጨርሻለሁ ብዬሽ እሺ፣ ጨረቃ? እናመሰግናለሁ። ማሰብ የምትሰጡ ካላችሁ ያለ ወራችሁ አሁን ሰሚረ እና አሚና ናቸው። እና ማውራት የምትፈልጉ ልጆች ደግሞ ያወሩ ሰዎች ይወርዳሉ። እናንተም ያላችው ነገር አውሩ፣ ስሜታችሁን እስኪ አሚና እና ሰሚራ። እሺ ቆይ አንድ ብቻ ነው። ምመጥንላት ነገር ያለኝ እሱን ሳራ ደርሳ አይደል ይያለ ያንን ነገር ተሆነ ደግሞ፣ መጀመሪያ ሙሽዬ ይኸውልሽ አላሽ አሄዴ ነው። እኔ እናቴ እኔ እንጃ እኔ ለምን እንደሆነ አላውቅም። እናት የሚባለው ነገር ሙሽዬ ምት ስትዘቀዘቅ ጋሽዬ ሲተዘቀ ሲዘቀዘቅ ማየት የትና የት፣ እንዴት ነው የሚያመው? ኧረ ያማል በጣም፣ ወላሂ በጣም ነው የሚያመው። እንዴ ጥንጭላት ያላቸው የዛን ጊዜ እሺ፣ ለክ ስራ ነው ተባለ ስራ ተሆነ ብዙ አራዲያ፣ አራዲያ ነን የሚሉት ልጆች አወቁለት አራድ ያልሆኑ ብዙ ምስኪኖች አሉ። እንዴ ኮሜንት በትክክል ኮሜንት አስነብበው የሚገቡ ልጆች እኮ አሉ። ወላይ ኮሜንት መጻፍ መጻፍ የማይችሉ ብዙ ያኔ ቀልባቸው እንትን የሆነ በንጹህ ልቦናቸው የሚወዱት እንዴት በንጹህ በፍቅር በዲህና ልቦናችን የምንወዳቸው ልጆች ናቸው እኮ እዛ ሁነ እየተጎደን ያለ ነው ይሄ። ያስመሳዮች እኮ ምንም አይመስላቸውም መቸገራቸው፣ ምክንያቱም ስራ ነው ይባላል። አስመሳዮቹ እንደዛ ናቸው ግን አስመሳይ ያልሆኑት የምር ታንጀታቸው ተቀለባችን ተልባችን የምንወዳቸው ልጆች ተመጀመሪያው ተስር ተመሰሪው መተን እዚህ የደረሱት ልጆች ተራሴ ማንን ታውቂያለሽ ብ ብሩክያን አውቀዋለሁ ምክንያቱም ተስር ተመንዘሪያው ነው እነ እንትና ጋር እነ እለምለም ጋር ጊዜ ነው የምከታተለው ሃይምዬንም እንደዛው እንዴዛ ታረጋለ ያንን ነገር አይደል መከታተል ያለብን የትናንትናውን ያለውን ነገር ነው የዛሬውን ሳይሆን እነዚህ ልጆች ደግሞ የሆነ አለ አይደለም ባልንጀራን ሲያማኝ ብለህ ስማ ብሏል። ያንኛውን አሁን ሰውን እንትን ሲል መጀመሪያ ወደ ራሳቸው ይመለሱልና፣ ወደ ራሳቸው ተመለሰው እኛንም ያክብሩን። ሸቃላም ሰራተኛ ብንሆንም እኮ እኛም ሰው ነን። ወላሂ ብዙነቶች አሉ። ሰራተኛ ሆኖ እንደ ሸቃላ ቢሆንም እኮ ሸቃላ ሰው እየሰራ ሰው ልንሰራ ነው። እነሱ ሰው ስለሆኑ ኢትዮጵያ ገብተው እኛ ሽንት ቤት ስላጠብን ምንም አናውቅ የለብን። እንደኛም እኮ ሰው ነው። ሁሉም ሰው ሰው ነው። ማንም በማንም በሰውነቱ ሸቃላ ናት እንትን ናት እየተባለ አይደለም ላ እንደዚህ ያለውን ነገር እነሱ እንደማያስቡ አውቃለሁ፣ ግን ሌሎቹ የዚህ ሸቃላ የእንትና በግ ጀመረች፣ የእንትና በግ ጀመረች እየተባለ ያለ ነው። እኛ አይደለም እና ማን ነው የሞቶቹ አስመሳዎቹ ሴቶች አይደሉም? ተምር ታንጀታችን ተልባችን ምን ቆረቆርላቸው ጭንቀታቸው፣ ጭንቀታችሁ፣ ጭንቀታችሁ፣ ደስታቸው፣ ደስታቸው የሚያስደስተን ሰዎች ነን። እንደዚህ እየተሰደብን ያለነው አንቺ የበግ የእንትና በግ እከሌን እንዴ ዝበልልን ብለን በቆመትን ሰዓት አንቺ በግነሽ የእንትና በግ ጀመረች የእንትና በግ እንትና አለች የምንባለው ለምንድነው? ታይለባችን ስለምንወዳቸው ብቻ ስለምንቆረቆሩላቸው። ይህንን ነገር ደግሞ አስተውለው ወደ ራሳቸው ተመልሰው እናት አባቶቻቸው አይረገጡ በሰላም ወይም እዛው ፈተውት ለምን ሳምንት አይቀመጡ? ምፍቱት እና ይምጡልን እንዴ! ለምን እኛ እንታመም እንዴ! ስንትናታለም የሚታመም እንዴ! ብዙ ህቶቻችን ተቻችን እኮ ሐኪም ቤት የገቡ ህቶች አሉ። ሸቃላ ብንሆንም ለእኛ የሚዘኑልን እኛ ፈለገን አይደለም። ወደዱን ያላቸው። መወደድ እንዳለ መጠላት አለ። የተወደደ ሰው ሲጠላ ደግሞ መመለሻው በጣም ያጋግታል። አደግን ሳይሆን ያሳደገሽን ሰው መመለከት ያለብሽ እንዴ ዛሬ የሆነ ነገር ነው። ቡራ ጌዞ መጣ ሀይም መጣች፣ ሃላስ ደስታ ነው። እኔ ይህንን ሙዚቃ የሚባለውን ነገር ምን እንደሆነ ማዕናውን አላውቀውም። የሆነ ነገር እንትን ሲባል ዝሃሉ ሆቶች ለእነሱ ነው የማሳያቸው። ይሄ ምንድነው ትርጉሙ እያልኩኝ ምክንያቱም አላውቀውም ምንድ ነው የሚለው? ምንድ ነው እንደዚህ ያደረጉት? ምንድ ነው ነገሩ? ነገሩ እያስረድ እየተረድ በሰው ጠይቄ፣ ኮሜንት ራሱ ብዙ አማርኛ የማይችሉ ሰዎች እኮ አሉ። እናት ብዙ ነገር መጽሐፍ የማይችሉ እንዴ እስኪ ላአሁን እዚያው ምን አካሄደን አሁን ኤሉ ስመጣ እንዴት ነው የምትሆነው? እናት ነች እሷ። ይህኛ እናት አለመሆናችን አሌ ለማየት ያለብን ብዙ ወላሂ፣ ብዙ ባላገር ልጆች አሉ፣ ብዙ የገጠር ልጆች አለን በምንም ነገር የማይገባኝ። ግን ወንድ ነገር እንደዚህ የሚያውቁት እወቶች እዚህ እንደ አሁን እዚህ ወላሂ ነው ቲክቶክ ተገባው እዚህ ቤት ተገባው ወዲያ ነው። በቃ ይሄ እንደዚህ ፍራንኩ እንደዚህ ክረርጎ ሲሄድ የምረጋገው ምክንያቱም ደህና ደህና የሚነጋገሩ እዩ ስላሉ እኔ እንዴት አለቅኩ ነው ያለሁት። አልሐምዱሊላህ ምንም ነገር የማውቅ ምክንያቱም የምወዳቸው በእውነት አላህ ሻሂድ የኔ ምሬ ነው የምወዳቸው። በቃ ቡራም እንዴት ታናሽ ወንድሜ ሃይሜ ልክ ይሁን እንደሚል ነው የምመስለው። እንዴት እንደምሳሳላት ግን የኔን ነገር እነሱ ታወቁልን ይወቁልን። እነሱ የሚፈልጉት እንደዛ የሚያሽቃበጡት ደስና አይደለም። ላ ብዙ እነሱ ዘንድ የማይደርስ ኦዲየንስ ብዙ የሚንሰፈሰብላቸዋለሁ። እነዚህ ዛሬ ስልክ ደውሎ ቡራ እንደዚህ ነው ሃይምዬ እንደዚህ ነው። ላ ብዙዎች ወላሂ ብዙዎች አሉ። ቲክቶክ አለም የማያውቁ ሚዲያ ብቻ ዩቲዩብ ላይ የሚመለከቱ እነሱ ለማግኘት ብዙ ነገር የሚጓጉ ብዙ ሁቶች አሉ። ግን እነሱ መመልከት ያለባቸው እነዛ ዛሬ የሆነ ነገር ስለተገኘ ለቡራ ደወሉለት ሃይምዬ ደወሉ እንደዛ እነሱን አይደለም መመልከት ያለባቸው። እንደኛ ያሉት ምስኪኖችስ በምንድን ዲል እኛ ምስኪኖችስ እንደኛ ውዴዱን ብለው አይደለም ለመውዴድ ናቸው። በእርግጥ ይሁንም ግን ይሁንና እዛ ላይ ዛሬ እንትን አመጣና እንደዚህ ያደርግለት እንደ ላ ያንን አይደለም ማየት ያለበት እኛ እዚህ ያለነው የሚል እንዴ ብዙ ምስኪኖቹ አሉ። ብዙ ምንም ነገር ማያውቁ የዋ ብዙ ብዙ እኔ ለራሴ ያው ገጠር የሰው የገጠሮችን እንትን ማያውቀው ግን ይሁንና እንደዛ ገጠር ይሁን ብዙ ብዙ አራዲዎች አሉ። ወላይ ብዙ ብዙ እኔ እንደ ተፈለኩ ነው ያለሁት። ምንም ነገር በዛ ብትሉኝ በዚህ ብትሉኝ አይገበኝም። ግን እዚህ ለሳቅለጫ ቦታ ላይ ድምቀቱ እንትንላለሁ በውስጥ እንትን እያልኩ ማለት እየተከፋሁኝ በምንም ነገር ይሁንና፣ እነዛ ዛሬ ላይቭ ላይ ገብተው ከልየ እንትና ነው እንደዛ ነው እንደዛ ነው። ይህቺ ዝም ብላ ሞላጫ እየተሞላጨች ዝንትን የምትለው የኔ እናት ጫማ ሳለብስ ደረቅ እንጀራ እየበላ ደረቅ እንጀራ እየበሉን እናቶች ለእኛ ወጥ እያደረጉ የሚያበሉን በራሳቸው ለራሳቸው እንጨት ተሸክመው በወገባቸው እኛን አዝለው ነው እንትንም እያሉ ያሉት ያሳድጉን። እንደዚህ አይነት እናቶችን እንዴት ዛሬ ሙዚቃ ከፍታ ተረግጣታለች? ይርገጣታ፣ አይደለም ነገጧት እናት ትሆናለች። ብቻ እጇን ይስጣት። ወልደሽ ቀመሹ የሚባል እርግማን አለ። ወልዲያ ተቀመሰው እያንዳንዱ ማለት ነው ሚዲያ የያዘው ነገር መሸማ አይቀርም፣ መሸማ አይወርቅም። ሚዲያ የያዘው ነገር መቼም። እዚች ልጅች እናት ዋን እኔ ሰው እና ስረግጥ የነበረች ልጅ ነገጧት ለወልዲያ ይሄን እንደዚህ ያንቺ እናት እንደዚህ ነበረች ስትባል ምንድነው የሚሰማት? እንደ እነሱስ የሚያሳዩት ነገር ነው የሚያሳዩን ቪዲዮ አንድ ነው እንዴ ላ ነገ ጧት የእሱ ልጅ ዙሮ ቢያው እናት እና አባቴ እንደዚህ እኮ ነው ነበር እንደ እነዚህ ልጅ እኮ ለብዙ ነገር ነው የምትፈላለጉት እነሱ ባይፈልጉ እኛ በብዙ ነገር ነው የምንመኛቸው ነገ ጧት ወልዴው ከብዴው እናት አባት ሆኖ ማየት እየተመኘንላቸው እንዴ አሁንስ በሚዲያው ላይ በፎቶ ላይ በሚዲያ ላይ እየተመኘንላቸው እኮ ነው ነገ ጧት ወልዴው ገና ገና ሳይጋቡ ለሌ መውለድ እኮ እንትን ብለናቸዋል፣ ተችተናቸዋል። ምክንያቱም ለምንድነው ተአንጀስ ስለምንወዳቸው። አስመሳይ ሰዎችን ወዳጅ ለመመልከት ያለባቸው የቁም ነገር የሚናገሩትን ማየት ያለባቸው ነሱ እንደ የሆነ ነገር፣ ዛሬ ቡራ እንደዚያ አደረገና ቡራን ነገር ይዘቀዘቀል። ሁሉንም ሁለቱንም አንድ አይነት ያለበት እኔ ዛሬ ቡሩክን ወድጃለሁ እና ቡሩክ የሆነ ነገር ደስ ሲለው ደስ ብሎኛል። ሞልቷል፣ ሙዚቃ ይጠፍሩለታል ወንድም እንትና ነው ላ አይደለም፣ በዚህ አይደለም። ቡራ ክፉ ሲያመጣም ክፉ መቀበል ሃይሜ እየስታመጣም መጣም ነው። ምክንያቱም ሁለቱ ልጆች አይንና አይንና አይደለም፣ ሁለቱንም አይን ነው መውደድ አለበት። ምክንያቱም ቡራና ሃይሜ ማንም አይለያያቸው አላህ፣ አሁን በማንም ነገር እንደ ማይለያዩ እናውቃለን። ግን ይሁንና እናት አባት አይረገጥ ዝላይ። ለምን ወልዶ ባሳደገ ምን አጠፋ እንዴ? መዲያ ምሩዝ እየበላች እያንዳንዱ እየመጣች ተጨፍርባታለች። እንዴ፣ መዲያ ምሩዝ እንድትደርስ ያረገቻት እናቷ እኮ ነች። ማንነች እሷን መታ እናትና አባት የሚጨፍረው? በእርግጥ እነሱ ያላስከበሩትን እነሱ ማክበር አይችሉም ወይ? ግን ነገ ጠዋት የሚመጣ ነገር አለ። ነግበኔ ማለት አለባቸው። ይህን ነገር እንደዛ ስንት ስንት እናቶች አሉ ተረግጠው። እነሱ ገና ከተማ ይገናልና እንደ ዝኩናና እንደ ዝኩናል የሚባላ ብዙ ልጆች አሉ። ያ አላህ በምንም ነገር የማይመ የማይመጥናቸው እንዴ እንዴ ለምን እናታባት እንደዚህ ይረገጣል? እንዴ ምን ስለሆኑ ማናት እሷ የእናትና አባሷን የመዲ ትበላለች ተረግጣታለች ትመጣለች። ማነች እሷ የምረግጠው? እናት ነገጧት እናት ትሆናለች፣ ነገጧት አባት ይሆናል። ያ ሁሉም ሴት ሞ እንዲም ነው ሙሽ ሴት ብቻ የምረግጠው፣ ወንዶቹ ራሱ ይዘቀዝቃሉ። ሙሽ ሴት ብቻ። ስለዚህ ወደ እናት የእናት ክብር የሚባለው ነገር ቡራ እየምተገባው ሃይሜ እየምተገባት፣ እናቴ እንደዚህ እናቴ ህይወቴ፣ እናቴ ህይወቴ ጥቅስ ብቻ አይደለም። እናቴ ህይወቴ ልብሽ ተልባቸው የምር እናትና አባት የሚያከብሩት ሆነ። ይሄንን ስንት ቀን ሆነው ሀያ ቀን አስራ አምስት ቀን እንደዛ ሆናቸው እኮ እናት አባት እየተረገጠ ለምን? የጥቅስ የጥቅስ እናቴ እወድሻለሁ እንቆለቀልቀዋለሁና እናቴ እወድሻለሁ። ያችም የምንረግጠው ልጅ እናቷን እወድሻለሁ የኔ ትጠፋለች። ምን እንዲላ? የጥቅስ ላይ ብቻ ሙዚቃ ሲመጣ እናቴ እንደዚህ በስደት በስዴት ላይ ትላለች። ግን የሰው እናት ትረግጣለች። የሰው እናት ረግጠኝ ማለት ነገጧት። የእሷም እናት ትረግጣለች። ለምን ግን የሰራዋን ወልደሽ ከመሽም የሚባል ነገር አለ? የእሷን ያደረገችውን ነገሮችን ሴት ምንም ነገር የማታውቅ ናት። ሙሽዬ እታውቃለች እንዴ የሰነበተ ቪዲዮ እያሳያት እኮ ነው ያሉት። ይሄን ያክል ዝስ መጣ ስለ ቡሩክና ሃይሜ ይየር የሌላ ቪዲዮ እያየች ነው ያለችው። ለምንድን ነው የሚያደርጉትን ነገር እንትን ስለምት ስለምትከፋ ትናንትና ነው የማይመጣው ምን እንትን እያለች እያንዳንዱ የትናንትናውን ይወትተው ዛሬ የተፈጠረን ይወጥ ላ የትናንትናውን ይመልከቱት። ኋላ ምን ይዘው እንደመጡ እነዚህ ልጆች ምን እያስተማሩ እንደመጡ ምን እያረጉ እንደመጡ ይመልከቱ። ውሽ ትናንትና እነዚህ ልዮች ስለገቡ እንደዚህ እከሌ እንደዚህ ነው አንደኛው ቋንቋ አንደኛው ቋንቋ እያያዘ ላ ቡሩክና ሃይሜ ምን አድርገው እንደመጡ አንድ አመት ሙሉ እንዴት እንዴት እንደተደራረጉ ስንት ነገር እንዲያለ ነገር ያንን ነገር ማስተዋል አለባቸው። ትናንትና የተደረገውን አይደለም የመሸበቻውን አመት ሙሉ ምን አድርገው እንደመጡ ስንት ነገር እንዲያረጉ ስንት ነገር እንዳስተማሩ ያንን ነገር ነው ማየት ያለባቸው። ሙሽ ትናንት ገና በዚህ ሀያ ቀን ሃይሜ አንቺን አልፈልግሽም፣ ቡራ አንተን አልፈልግም፣ እኔ እናንተ ጨርሰናል የሚለውን አይደለም። መጀመሪያ ብዙ ነገር አሳልፈው ነው የመጡት። ያንን ነገር እያዩ እነሱም ደግሞ እንዲያው እንዲያው እንዲያው በምታምነው አምላክ ይዣችኋለሁ፣ አቁም፣ በቃችሁ። እንዲያው እንዲያው ወላሂ በቃችሁ። እናትና በታ ይረገጥ። እነሱ በተረገጡ ቁጥር እኮ የእኛ ጨንጎራ እንዴ እኛ ታንጀታችን ተልብ የምንወዳቸው ወላ ስፍስፍ ብዬን ሙሽጌን እምወዳት ጋሽጌንም እንዴ እዛው ይኸውልሽ ጋሸ የቪዲዮ በመጣ ቀን ወላ ብዬ የምነግራቸው አባቴን ያየሁ ነው የሚመስለኝ ሙሽዬ ይህን እንደዛ ስትመጣ እናቴ በቃ ምክንያቱም እኛ ተልባችን ነው የምንወዳቸው የተወሰነ ሰው እኮ ነው ተልብ የሚወዳቸው ሌላው እኮ አስመሳይ ነው እንዳለ እንደ ዛሬ ትክክልነህ አንቺ ትክክልነህ ሻይምዬ የኔ ጀግና ማፊ ጀግና የምን ጀግና ነው እናቷ አባቷ እየተረገጠ ጀግና የለም እንዴ የሆነ ነገር ቡራ ይዞ ምጣ አንተ እኮ እንደዝነት ቡራ የላ ማፊ ጀግና የለም ለምን ግን ሙሽዬ እየተረገጠች ነው ያለችው የምን ጀግና ነው? ኮሜንት ማፊ ጀግና። ጀግና አይደለም። ጀግና ማለት እናትን የሚያስከብር ጀግና ማለት አባትን የሚያስከብር ነው። ውሺ ባፍ ብቻ እናቴን ወዳለሁ አባቴን ወዳለሁ እያለ እንትን የሚል ኮሜንት አይቶ ነገጧት የላ ሰው የላ ነገር ፈጽሞ የሚሰራ እንዴ። እዚህ እኮ ነገር እያደረጉ ያሉት አሁን ምንድነው? እዚች ገስት ላይ እኛ ዛሬ እኮ እንደዚህ አድርገዋል እኮ። ከኔ እኮ እንደዚህ ነው እንደዚህ ብለን የፈለሰፍናቱን ወሬ እነሱ ነገጧት ይዘዋት ይመጣሉ እንዴ። እኛም እኮ ሰው ስለሆን ነው የእኛን ሀሳብ አይደል እነሱ እየፈጸሙት ያሉት

እንጂ ዛሬ ከሌ ወድቃለች። እና እንተና ያደረሰልኝ ላይደርስልሽም በማንም ነገር በፍጹም አይደርስም። እሱ እንዲህ ወደ ራሳችሁ ተመለሱ ነው። አሁንም ቅድምም ዛሬም ነገም የምንለምናችሁ ወደ ራሳችሁ ተመለሱ። ሁለት ልጆች እነዚህን ይህንን ኩርንጭት ሰውዬ እሱን ተህይወት አውጣ። አንቺ ሀይሚቲ እሱ ሲደውልልሽ እንዲያው በጋሽዬ፣ እንዲያው በዛ በየዋሃው አባትሽ ይለምንሽ፣ ያንን ኩርንጭት ስልክ ሲደውል አታንሺኝ ቡራዬም ደግሞ በሙሽዬ እንደው በዘይ እንደው በደረባ በዋናት ለምነህ ያቺ እንደው የሴት ትንሽ የሆነች ሴትዮ ስትደውልለት ስልክ አታንሳ። እንደው በመጨረሻ ስድብ አሰደባችሁ። ስለዚህ ስላደመጣችሁኝ አመሰግናለሁ። ስሜታዊ ስለሆንኩ ስራ ታስቀየምኳችሁ ደግሞ ይቅርታ። እኔ አሁንም ይቅርታ ጠይቃችኋለሁ፣ ግን እናትና አባት አታሰድቡ አደራችሁ። እሺ የእናት እና ምንም አላጠፋሽም። ፍትህ ለእናት እና ለአባታችን እያልነ ነበረ ፍትህ ይስጡን። እነሱ ክብር ክብር እና ኮ ሰው ምንም በምንም ነገር አይገናኝም። ሁለተኛ ነገር ደግሞ እናት ከእናት እና ከአባት የሚበልጥ ነገር የለም። ደስታም በአባት እና በእናት ነው። ደስታ የምታገኝም እዚህ ጋር እናቴ ኑ ዘግዝቁልኝ ኑ እናቴን ደብድቡ የሚባል እየመሰለኝ መጣኔ። እግዚአብሔርን ነው የምላችሁ እናቴን ኑ ደብድቡ አባቴን ኑ ደብድቡ እያሉ ከኦዲንስ ጋራ ለመግባት በጣም ይደብራል። ስለዚህ የምታወሩ ልጆች ካሉ ደግሞ ቀጥሉ። ሰሚራ አንተናቲም እንደ አታወሪም። ሰሚራ ሚውትሽን አንስተሽ ማውራት ከፈለሽ ቦታ እንደያዝብሽ ማውራት ከፈለሽ ቲጂ ወይ እኔን አውርዱኝና ትግባ እሷ። ቲጂ ትግባና መናገር ከገባችን አለው ችግር የለውም። እሷ ብትናገር ታደርስልኛል። ሰሚራ ደግሞ ውረጅ፣ ይበቃ አልናገርም ብላለች። በነገራችን ላይ በነገራችን ላይ የመርካቶ ሁላችንም እስካሁን ድረስ ከመቼ ጀምሮ ነው እያወራ ነው ነው እባካችሁ እያልናቸው ነው። ክብር ካላችሁ ተመለሱ እያልን ነው። እጅግ ግን እየቀጠለን ያለው እንደምናየ ክብር የሚባል ነገር የለም። ክብር የሚባል ነገር የለም። ኦኬ በቃ እየነዳው ነው እያለች ነው ቲጂ ትጅዬ እያነዳው ነው እያለች ነው። በነገራችን ላይ መርካቶዬ ሁሉም የሚመጣው ሁሉም የሚመጣው ሰብስክራይቡ እንዲያድግለት ብቻና ብቻ ነው እንጂ ማንም ለእኛ ያዘነ የለም። ማንም ለኦዲየንስ እያዘነ አይደለም። ሲጀመር ከርዕስ ጀምሮ አሁን ትናንትና ቤኬ ያመጣው ርዕስ ትክክል ነው ተለያዩ ብሎ እዚህ ጋር እኮ ስንት የሚጠብቃቸው ሰዎች አሉ። እኛ ስንት አፋችንን ከፍተን ምን ይሉልናል፣ ምን ያደርጉልናል፣ ያስታርቁልናል ብለን እኮ እየጠበቅናቸው እኮ ነው። ለኦዲየንስ ክብር ቢኖረው ኖሮ እሱስ ተለያየው ብለው ያመጡ ነበረ። ይሄ እኔ ምን አይነት ጭንቅላት እንዳላቸው እኔ። ለገንዘብ እንደዚህ እንዴ ምን ማለት ነው? እዚህ ጋር ሰውን እያስደነገጡ ገንዘብ መብላት ደስ ይላል እንዴ? አይልም እኮ አይጣፍጥም። ገንዘቡ ራሱ ለምን እንዴ። እኛ አሁን እንዴ ነው ተንደርድረን በቃ ተለያዩ ብለን ስንገባ የሚያወሩት ሌላ፣ የሚያወሩት ስለሌላ፣ እርሱ ያለው ሌላ። ምን ማለት ነው? ቢያንስ እስቲ ለራሳችሁ ጭንቅላት ይኑራችሁ። ሚዲያ ላይ ወጥታችኋል እንችላለን እንሰራለን ብላችሁ የምታመጡትን ርዕስ እንኳን እባካችሁ ዞር ብላችሁ እዩ። ሰውን አታስደንግጡ። እኛስ እሺ እንረጋጋለን። ስንት የሚደነግጡ ሰዎች አሉ። ስንት የሚደነግጡ ኦዲንሶች አሏችሁ። የብሩክ እና የሃይሚ ኦዲንስ የእናንተም ኦዲንስ ነው። እኛ እንደምናውቀው እንግዲህ አንድ አይነት ነው። የምታመጡትን ርዕስ ግን አታ ምን እስካሁን ማስታረቃቁታችሁ አይደለም፣ ድራማ ስለሆነ ሰብስክራይባችሁ የእናንተም እንዲያድግ ነው እየሰራችሁ ያላችሁት። የእውነት ስንናገር የእውነት በቃ እኛ ኦዴንስ ነን አይደለ? የተሰማንን ነው እየተናገረን ያለ ነው እና እርግጠኛ ነን ይሄንን አህዱ ብለን ስንከፍተው፣ ይሄንን ውይይት፣ ይሄንን ንግግር አህዱ ብለን ስንከፍተው እርግጠኛ ነኝ ሜንሽንና ሼር የሚያደርጋችሁ ሰው አለን። ከላይ ቁጭ ብላችሁ፣ እኔ አሁን ብዙ ሰዓት ሰው ገብቼ ስወጣ እንኳን አያይም። ፕራይቬሲ ብቻ ስለሆንኩ ሳይሆን ከላይ ቁጭ ብዬ ነው ሁሉን ነገር። ልክ ከላይ ቁጭ ብላችሁ መታችሁ ምን እንደምንል፣ ማን ምን እንዳለች፣ ምን እንደምንል እርግጠኛ ወኝት ሰምታችሁ ነው የምትሄዱት። በእርግጠኝነት ግን የሰው ስብህና ስብህናና ህሊና ካላችሁ በእርግጠኝነት እየሰማችሁን ነው። ከስር ቁጭ ብላችሁ ትሰሙናላችሁ። ሜንሽን ትደረጋላችሁ፣ ሼር ትደረጋላችሁ። ግን መታችሁ ቁጭ ብላችሁ ሰምታችሁን የእኛን አማርኛ ብቻ ለቅማችሁ ሄዳችሁ ስራ ላይ ከምታውሉት፣ ኦዲንስን ክብር አለን ለኦዲንስ ብላችሁ ካላችሁ ተመለሱ። ወደ ራሳችሁ ምን ጥፋት እያጠፋን ነው ብላችሁ ተመለሱ። ለእናት ክብር ካላችሁ ተመለሱ፣ ወደ ቦታችሁ። አሁንም እባካችሁ እባካችሁ ተመለሱ። እኔ አሁንም ልጆች ናችሁ የሚባለው ነገር እኔ ጋር አይሰራም። ድንገር ሌላ ሰው ሌላችሁ ይችላል። አይሰራም ምክንያቱም እራሳችሁን ችላችሁ እየሰራችሁ ነው። ራሳችሁን ችላችሁ ቤት ተከራይታችሁ እየኖራችሁ ነው። ራሳችሁን እያስተዳደራችሁ ነው። ራሳችሁን አስተዳደራችሁ ድረስ ደግሞ እፃንነት የለም ልጅነት የለም ማስተዋል ስለምችሉ ነው ሚዲያ ላይ እየወጣችሁ እኛ እያስተማራችሁ የነበር ያን ያኛው ወኔ ያኛው ጥንካሪያችሁ እንዴ የት ሄደ? የት ሄደ ጥንካሬ? እንዴ ከእናንተ ኮ የምንማረው ጥንካሬን ትዕግስትን ማክበርን መከባበርን ነው። ምን ማረው የነበረው ማለት ነው። አሁን ግን ምን እየተማርን ነው መሰላችሁ? የባለጌ ሴት እንደዚህ አክት ማድረጓ ምናምን ምናምን እያመጣችሁ እንዴ ሙልጭ አርጋ እየሰደበችን እኮ ነው። በነገራችን ላይ እሷ አልሰደበችንም፣ ያሰደባችሁን እናንተ ናችሁ። መቶ ፐርሰንት ነው የምናገረው፣ ያሰደባችሁን እናንተ ናችሁ። እሷ አልሰደበችንም አልሰደበችንም እንድንሰደብ ያደረጋችሁት እናንተ ናችሁ። ምክንያቱም እንድትላላጥ እያደረጋችሁ ያላችሁት እናንተ ናችሁ። መታ እንደፈለገች ሆናብን፣ እንደፈለገች ተበጣትሳብን እንድትሄድ ያደረጋችሁ እናንተ ናችሁ። ግን ለምን እንደ ይሄን ያህል ኦዲንስ ስላከበራችሁ፣ ኦዲንስ እንደዚህ ዝቅ ስላለላችሁ ለምን ይደረጋል? ለምን አይሚን ወዳታለሁ ብሩኬን ወደዋለሁ ወደዚህ ወጣ ወደዚህ ምን አገባን በቃ እናንተ ተመለሱ ወደ ቦታችሁ እናንተ ጓደኛ አታፍሩ እያልናችሁ አይደለም ሶሲ በራሷ ስብህና ትክክል ልትሆን ትችላለች እኮ ማነው ስሙ ዳኒም በራሱ ስብህና ትክክል ሊሆን ይችላል የተሰጠው የተሰጠው ድራማ ሊሆን ነው ይችላል ይሄ